ምርቱ ደግሞ የኢትዮጵያ መሬት ቀደም ብለን እንደሰጠ ነው ሶስቱ የአየር ጸባይ የተለያየ ምርት ይሰጣሃል ያለምንም ድካም ያለምንም ድካም በአጋጣሚ የእኛ ድክመት ነው እንጂ እኮ የኢትዮጵያ መሬት በአመት ሶስት ጊዜ ምርት ይሰጣሃል በየአራት ወሩ የፈለከው ምርት ይሰጣሃል በየአራት ወሩ እንዳየሩ ጸባይ እንዳየሩ ጸባይ ማለት አንድ አካባቢ ብዙ ችግር አሁንም አሁንም አንድ ችግር አለ አረብ መጣና ኢንቨስት አረገ ማለት ስንል ሲባል ልክ እምነቱን ይዞ እንደሚመጡ ይቆጥሩታል። ይሄም በኋላ የስልምናና ኢትዮጵያ የሚለው ላይ እንመጣበታለን። ግን እንደመነሻ አድርገን እዚሁ ላይ ግልጽ እንዲሆን የምንፈልገው እኛ እስልምናን በመቀበል ምክንያቱም እስልምና በኦፊሻል የታወጀው በስድስት መቶ 13 ነው። ያን ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደኛ ይዘው የመጡት ምልክት ክልላዊ አይደለም፣ ዓለም አቀፋዊ ነው። ዓለም አቀፋዊ መልእክት ስለሆነ ይሄ የጥቁሩም፣ የነጩም፣ አረብም ነን አረብም ለሆነው ለሴቱም፣ ለወንዱም፣ ለጅንዲውም ለሰውም ነው። ስለዚህ ዓለም አቀፋዊ መልእክት ነው ማለት ነው። ሌሎቹ ከሳቸው በፊት የነበሩ ነቢያቶች ክልላዊ ነበር። አላገኛቸው ወለቀድ ባትና ፍ ኩል ኡመቲን ረሱላ የነቢዩ ግን ምን ላቸዋል ወማ አርሰልናከ ኢላ ካፈተል ሊናስ ይሄን ብለው ካፈተልናስ፣ የሚለው ለሁሉም ነው ያላከረው። ዑማር ሰናከ ለ ረሕመተን ልልዓለሚን ይሄ በመባላቸው ዓለም አቀፋዊ መልእክት ነው። ያን ዓለም አቀፋዊ መልእክት አንደኛ ጥሪውን በመቀበል በወንዶች ሁለተኛ ነን፣ ከአቡበክር ቀጥሎ ቢላል ነው። በሴቶች ሁለተኛ ነን፣ ከኸዲጃ ከ ከኸዲጃ ቀጥላ ኡማይ። በሀገር ሁለተኛ ነን፣ ከመካ ቀጥሎ ሀበሻ ነው። በአህጉር አንደኛ ነን በአህጉር ሀጎር አውሮፓ፣ እስያ ሳይደርስ አፍሪካ ይደርሶ በእኛ አማካኝነት ነው። በንጉስ አንደኛ ነን። የእውነት ምድር በመባል ከመካ በፊት በ16 ዓመት እንቀድማለን። የእውነት ምድር ምክንያቱም መካ የተረጋገጠው በስምንተኛው ዓመት ሂጅራ ነው። ወቁል ጃል ሀቅ ወዛቅል ባጢል ነል ባጢል አካነ ዘውቃ ሀቅና እውነት ተግባራዊ ቢሆን ነብዩን ባል ተቸገሩ። ያና ጠው ኮነ የተቸገሩት ቁርአንን በኦፊሻል መቅራት አንደኛ ነን። ምክንያቱም መካ ውስጥ አብደላቢ መስድ ሱረት አልራህማን አንብበው ድን ጭንቅላታቸው ተፈንግቶ ደማቸው ስፋስ፣ እኛ ጋር ግን ቤተ መንግስት ተነቦ በንባ ተራጅተዋል። ከበሬታ ይሄ በሙሉ ጥሪውን በመቀበል ትልቅ ሚና አለን። አዲሳችን አይደለም በመቀበል በማስተናገድ እኛ ከመዲና በፊት በሰባት አመት እንቀድማለን። እኛ ጋር የደረሰው በ615 ነው፣ በ613 አይደለም። 13 በኦፊሻል ታወጀ፣ በ15 እኛ ጋር ደረሰ። ሲሪያ፣ ኢራቅ፣ ሻም የደረሰው በ618 ነው። መዲና የደረሰው ከእኔ በኋላ በሰባት አመት ነው። በአት ራቀበ ታኒ ነው። መዲና የገባው ሰባት ዓመት እኔ ቀድማ ለሁ ከመዲና ከሻም 18 አመት ቀድማለው፣ ከፈለስጢን 21 አመት ቀድማለው፣ ከግብጽ 24 ዓመት ቀድማ ለሁ እያንዳንዳቸው አለ ታሪኩ መቼ እንደደረሰ ስለምና ነሱ ጋር ከሱዳን በ36 አመት ቀድማለው፣ ከቱርክ ከኢራን በ53 አመት ቀድማለው። ስለዚህ እኔ መስራች ነኝ እስልምና ነው። ለኔ አረብ ኢንቨስተር መጣ፣ አረብ ቱሪስት መጣ እና እስልምናውን ይዞብኝ መጣ ማለት አይቻልም። የኢትዮጵያ እስልምና ኦሪጂናል ነው፣ እንደ ወረደ አልተበከለም። ያንን ታሪኩ ላይ መጣበታለን። በኋላ ይሄ ባለበት ላይ አንድ የአረብ ነጋዴ ሲመጣ፣ የአረብ ኢንቨስተር ሲመጣ፣ ኢትዮጵያ ውስጥ ያለውን የአረብ መሬት፣ የሀበሻ መሬት ይዞ ልሄድ ነው የሚል ጫወታ አለን። አንደኛ እነሱ የሚጠቀሙት ውስን በሆነች ሄክታር ነች፣ በቴክኖሎጂ ነው የሚጠቀሙት የተወሰነች ኤሪያ ምክንያቱም በሀገራቸው የለመዱት አፈሩን ቀምመው፣ ጉድጓድ ውሃ ጉድጓድ አፍልጠው፣ አየሩን ቀምመው አየር ኮንዲሽን ነው ምርት የሚያገኙት። አሁን ኳተር ብንሄድ ስልሳ ሺ ድርሃም ያወጣሉ። ኳተር ገንዘብ ሪያል፣ ሪያል ቀጥሪ ነው የሚያወጡት። አንዲት አካባቢ ቲማቲም እና በቀሎ ምናምን የሚዘሩባት አፈርን በመቀመም ወደ ስንት ሺህ እንትን ነው ያወጡት 60 ሺህ እንትን ያወጣሉ። ያችን ለመቀመም በድንኳን አርገው እኮ ነው እኔ ጋር ገብ ይመጣው። ምንድነው የሚያደርጉት? የተወሰነ ጭሪያ ይወስዱና በሪጉሬሽን ነው የሚጠቀሙት። አራት ወሩን የመጀመሪያው፣ ለምሳሌ ብሎቄ ዘሩበት እንበል፣ ባቄላ ዘሩበት እንበል፣ አተር ዘሩበት እንበል፣ ያበቅላል። ከአራት ወር በኋላ አፈሩን ገልብጠው ሌላ ደግሞ ምርት ያረጉበታል፣ ያበቅላል። አሁንም ቢያይልብ አፈሩ ታድሶ ተደረገበት ማለት ነው። ከዛ ቀጥሎ ደሞ ቀረም አሁን በከብት እርባታው ቢሆን እነሱ ስጋ ያስፈልጋቸዋል፣ አለ አይደለም እንዴ አንድ ሺህ ቶን በአመት ይፈልጋሉ። በተለይ አሁን የሳውዲ አዲሱ ፕሮጀክት ይሄ በኡምራ ፕሮግራም እና በሀጅ ፕሮግራም እጥፍ በእጥፍ ነው። ባለፈው አመት 8 ሚሊዮን ነው ያስተናገዱት፣ ከሀጁ ጋር ሲጨመር ወደ 14 ሚሊዮን ማለት ነው። በ2030 የሚባለው ፕሮጀክት ደግሞ ለዚህ እጥፍ እንደሚያመጣ ነው። ምእምናኑ ምእምናኑ በጨመረ ቁጥር የምግብ ዋስትና ያስፈልጋቸዋል ፍላጎቱ በዚህ ደግሞ ሁሉን ነገር ለመክፈል ዝግጁ ናቸው። እሺ እኔ ጋር ያለው ምንድነው ጥያቄው? ወይ ፍቀድልኝና ገብቼ ላምርት በዘመናዊ መልኩ ወይንም ማምርትና ወይ ማምርትና ስጠኝ በዶላር የፈለከውን ልክፈልልህ ወይም በጋራና ምርት ይሄ ነው ጥያቄ ያለው። ስለዚህ የአረብ ኢንቨስተር መጣና የኢትዮጵያን ካርታ ቆርጦ ወሰደ አይጠበቅም አይደል? ስጋታቸው አለ ቦታው ነው ማለት ነው። ይሄ ነው እንግዲህ የምንፈልገው እኛ ከዚህ። ይሄ የንግድ ግንኙነት የጥንቱ ተሐድሶ የሚያስፈልገው አሁን ምንድን ነው? አንደኛ ነጋዴዎች ምክር ቤት ይሄንን ታሪክ በትክክል መመዝገብና ማስቀመጥ አለብኝ፣ በኢትዮጵያ ያለው ነጋዴዎች ምክር ቤት። ምክንያቱም ነጋዴ ለነጋዴ ነው መገናኘት የሚችለው። መንግስት ለመንግስት ከላይ ሽፋን የሚሰጥ ነው፣ ፕሮቶኮል ነው። ነጋዴ ለነጋዴ ነው መስራት የሚችለው ። ስለዚህ ያንን መስራት የሚችልልኝ አካል እኔ ጋር ያለው የነጋዴዎች ምክር ቤት ቻምበር ኦፍ ኮመርስ የምንለው አዲስ አበባ የሚሆን ክልል የሚሆን አንደኛ አረበኛ በሚችሉ ሰዎች መሞላት አለበት። ሁለተኛ ኤምባሲው ሰበኛ በሚችሉ መሟላት አለበት። ይሄን ሁለቱን ታሟላ እና የኢትዮጵያን ገጽታ ትክክለኛ ገጽቷን በቱሪስትም በንግድም ይሆን ያን የነበረውን ግንኙነት የታሪኩን የጥንቱን የሚያገናኝ አዲስ ምዕራፍ መክፈት አለብኝ። ያንን ከከፈትኩት እያማከርኩ እየተማከርኩ እየተዋየሁ እየተገናኘሁ በምን አይነት መልኩ ነው ማዳበር የሚችለው መጠቀም የሚችለው እዚህ ላይ የሰማይ ውሃ መጠበቅ የለብኝም? በሪጉሌሽን ሀይቆች አሉኝ ወንዞች አሉ። ወንዞች በየአካባቢው ያሉትን ወንዞች ሃይቆች በመጠቀም እኔ የፈለኩት ምርት ማምረት እችላለሁ። ማርኬቱ ሀገር ውስጥም ነው። እኔ እኮ ያለ ፖፑሌሽን ዛሬ 102 ሚሊዮን ደርሷል። ስለዚህ ሽያጭ ችግር የለብኝም ሀገር ውስጥ እዛው ይዳረሳል። ጎረቤት ሀገር አለ። ለዚህ ድል ጅቡቲ የላትም። ሱዳንም ምንም እንኳን አምራች ቢሆን በኔ ውሃ፣ በኔ ውሃ ነው ሱዳን የሚጠቀመው በሪኩሮሽን በናይል እኮ ነው የሚጠቀመው። ግብጽም እኮ በኔ ውሃ ነው። ኢንቨስተሮችን እኮ ቢጠራው በኔ ውሃ ነው። የራሱ እኮ ኑሮት አይደለም። ስለዚህ እኔ የዋህነቴ እስካሁን ድረስ ያለቀቀኝ በኔ የግብጽን ዘጠና ሁለት ሚሊዮን ስንወስድ የሱዳንን 30 ሚሊዮን ስንወስድ ከ120 ሚሊዮን በላይ በኔ ውሃ ይተዳደራል። ፖፕሊሽናቸው አሁን ሱዳን ፖፕሊሽን በ2007 ወደ 84 ሚሊዮን እንዲገባ እቅድ ወጥቷል። አሞ ዋስትናቸው ግን በናይል ምርት ላይ ነው። ግብጾችም ወደ ከመቶ በላይ እንሆናል እያሉ ነው። ሁሉም በዛ። እኔም እኮ በዚህ በሪጉሌሽን መጠቀም ያስፈልገኛል። ግድቡ ለዚህ እኮ ነው፣ ግዴታ ነው። ለምን ለኔም፣ እስካሁን በየዋህነት በነፃ ወስዳቸዋል። አሁን ግን በጋራ እንጠቀም ነው። እኛ ጋር ቡልሸን ጨምሯል፣ እኔም ጋር ኮ ጨምሯል። ነው ጥያቄ መልሴ። ስለዚህ በዚህ ተዋደን ተከባብረን እንኖራለን እንጂ ጦርነት ማወጅ አይደለም፣ የግድቡ ጉዳይ ከዚህ አንጻር። የንግዱ ጉዳይ ማርኬቶች አሉ። እኔ ግን እንደ ኢትዮጵያዊ እቺን ሀገር የጥንቱ ንግድ ምን መልክ ነበረው? እንዴት ተሀድሶ አደርግበታለሁ? እንዳልነው ጽፈት ቤታችን የንግድ ጽፈት ቤት ራሱ መካ ነበረ ብያለሁ። አሁንም በተሐድሶ ሳውዲ ውስጥ የንግድ እያንዳንዱ ኤምባሲ ዘርፍ የንግድ አታሼ ሊኖረው ይገባል። የቱሪስት አታሼ ሊኖረው ይገባል ጉዳይ ያለው እኔ እዚህ ገልፍ ውስጥ ያሉት ኤምባሲዎች አሜሪካ ካለው ኤምባሲ በላይ ነው ኃላፊነት ያለበት። አሜሪካ ያለው እኮ ምናልባት ተቃዋሚዎች የሚንሸራሽር በክልል ስለሆነ እዚህ ያለውን ስደተኛ ብቻ አቀራብሮ የፖለቲካው ዝግብ እንዳይከሰት ማነጋገር፣ ማወያየት ብቻ ነው። ለነገድ እኮ የሚገናኝ አይደለም፣ ያላዛ አይገናኝም። ግን አንደኛ ሳውዲ መያዝ ማለት ሳኡዲን በጥናት ደረጃ እኔ ሳኡዲ ያላት ክብር በዓለም አቀፍ ደረጃ የሚለውን ጥናት ነበረኝ። አንደኛ በአካባቢ ደረጃ የበላይነት አላት። በገልፍ ሳኡዲ መያዝ ማለት ስድስቱን የገልፍ ሀገሮች መያዝ ማለት ነው። ሳኡዲ መያዝ ማለት ሙስሊም ሀገሮችን መያዝ ማለት ነው። ሳኡዲ መያዝ ማለት አረቦችን መያዝ ማለት ነው። ሳኡዲ መያዝ ማለት የዓለም ኢኮኖሚ ኃይልን መያዝ ማለት ነው። ይሄ አራት ባወር አላት። ስለዚህ እዚህ ያለውን ኤምባሲን ብቻ አጠናክሬ ሌላውን ተባባሪ አድርጌ ባህሬን ያለው ዱበይ ያለው ተባባሪ አድርጌ ሳበቃ አረብኛ በሚችሉ ጥናት በሚችሉ እዚያ አካባቢ ላይ በደንብ አጠናክሬ ግንኙነት ከፈጠርኩ ሁሉም እንደ አፋር ግመል ነው። አፋር ግመል መጀመሪያው መጀመሪያ አንዱ ሲመራ ተከታትሮ እኮ ነው የሚሄዱት። ቱሪስት መጣ ወደ ተከሰውዴ ሌሎችም አብሮ ይመጣሉ። ተመሳሳይ አየር ችግር አለባቸዋል። ነጋዴ መጣ አብሮ ተከታትሎ ይመጣል። ዛሬ አንድ ነው። ተከኖር በሻምበሮ ኮማስ የነሱ የተሳሰረ ነው። ሳውዲውም ገልፎች በጂሲሲ አማካይነት ተሳስረዋል። ስለዚህ ኢትዮጵያን እንዳማራጭ መጠቀም ማለት ለኔ ትልቅ ትርፍ ነው። ያለኝ የውጭ ምንዛሬ የማገኝበት ስራ አጥነትን ማገኝበት መቀርፍበት እይ እኔ ጋር ያለው ትልቁ ችግር ምንድነው? ዘመናዊ የሰለጠነ ኃይል ማቅረብ አልቻልኩም። ዘመናዊ የታሸገ ምግብ ማቅረብ አልቻልኩም። ቻይናዎች አሁን ገብተዋል። ዱከም ላይ ለምሳሌ አንድ ማዕከል ከፍተዋል። የምግብን ጉዳይ ተቃለ። ምንድን ነው የሚሆነው? ትልቅ ድራማ እኮ ነው። አይነን ጨፍኘ ልክ እንደ ዋሃን ዝም ብዬ እየተመራሁ ነው እኮ ያለሁት። እነሱ ለምሳሌ ባቄላን አንተ አምራች ሳትሆን እንኳ ከገበያ ላይ በስምንት ብር ኪሎውን ገዛህ። ስምንቱን በኪሎውን በአራት ትከፍለዋለህ፣ ወደ ሁለት መቶ ሀምሳ ግራም ወስሌው ሲያበቁ ምንድን ነው የሚጨምሩበት? ቆርቆሮ፣ ውሃ፣ ጨው አዙረው የታሸገ ምግብ ይሉና አንዷን ብቻ 250 ግራም በ30 ብር ይሸጡልኛል። በሱፐር ማርኬቱ ፉል ብለው ፉል ብለው እንግዲህ መቶ ሀያ ብር ማለት ነው ለመቶ እነሱ በ28 በ8 ብር የወሰዱትን ኪሎ ባቄላ ወይም አተር ወይም ምስር አዙረው ሲያበቁ በመቶ ይሸጡልኛል። የተጨመረ ነገር እኮ የለም እሺ ለምን የማሸጋን እዛል አልከፍትም? በተለይ አምራች ኮዋክ ኮስቱ ስንት ይሆናል? ከአራት ብር እኮ አይበልጥም። አምርተህ እዛው አሽገህ አቅርበው። ስለዚህ ያንን አሽገህ አገር ውስጥ ለጎረቤት አገር ብታቀርበው ክፍት ነው ማርኬቱ። ምክንያቱም ባቄላ ሊዘሩ አይችሉም፣ እዚህ አተር ሊዘሩ አይችሉም። እኔ ጋር ግን አተሩም ባቄላውም አለ፣ ምስሩ አለ፣ ብሎቄው አለ፣ አታክልትና ፍራፍሬው አለ። አታክልትና ፍራፍሬ ማንጎ ነው የፈለከው አታክልት ይሄ የምትፈልገው ቅመማ ቅመም ቅመማ ቅመም በሙሉ ታገኛለህ። ኢትዮጵያ ውስጥ እምቢ አይልህ ኢትዮጵያ። ስለዚህ ያንን ማምረትና በድንግ ዘርፉ አንደኛ ሀገር ውስጥ ያለውን ሻምበር ኦፍ ኮመርስ ችሎታ ባላቸው አረብኛ በሚችሉ መረጃውን በደንብ አድርገው ታሪኩን ነቀየን ምላሁን ተጠርጉሞ ቀርብ ይችላል። እንደመረጃ አልክደን ከፈለገ ማጥናት ይምጣና ይከራከረኝ። ምንጮችን ጠቅስለታለሁ። ከሜላ አይመጣ አይደለም ምንጮች አሉኝ። ዝም ከራሴ ፈጥሬው አይደለም ኢትዮጵያዊነቴ ስለሆነ ይሄ አሞኝ ነው ያ ነገር የማቀርበው። ስለዚህ ያን ጊዜ ሻምበር ኦፍ ኮመርስ ችሎታ ያላቸውን ታቀርባለህ፣ አስፈጻሚ አካል በየኢምባሲዎቹ ትመድባለህ። ከዛ በኋላ የፕሬስ ጨዋታ ይኖራል፣ የሚዲያ ጨዋታ፣ ያለህን ማሳወቅ። አሁን እኮ ሰን በጣም ትንሽ ነገር እኮ ነው። የቱሪስት አታሼዎች አሉ፣ የንግድ አታሼዎች አሉ፣ እንትኖች፣ ዌብሳይቶች፣ በዌብሳይት ትለቀዋለህ። ከዚህ ላይ አስፈጻሚ አካል ለውጭ ጉዳይም ሆነ ለንግድ ሚኒስቴርም ሆነ ለማህበራዊ ጉዳይም ሆነ አጋር ሚሆን ጠንካራ መጅሊስ ትሻለህ። ጠንካራ መጅሊስ ነው እንደኔ። በኢትዮጵያ ደረጃ ጥምጣሙን ጠምጥሞ የሃይማኖት የሚያስተምር መጅሊስ አይደለም የምፈልገው፣ ጠንካራ የተማረ አካል። አሁን እኮ ምክንያት የለም የተማረ ሙስሊም እኮ አለህ። ፕላኑን የሚሰራ አቅዱን የሚሰራ ማንበብ የሚችል መጻፍ የሚችል እኮ አለህ። አሁን ይሄን ያለውን ግንኙነት ይሄ ሚና የማን ነበር? መጅልሱ የራሱ ዘርፍ ይከፍትና ይሄንን ታሪክ በአባልነት በኃላፊነት የሚይዝ ምሁራኖችን እያሰባሰበ ሙስሊሙን እያቀፈ ነጋዴ ሆኖ ሁሉንም እዛ አካባቢ እንዳማካሪ ሆኖ ይሰራል። እሱ የማን አጋሪ ይሆናል? የውጭ ጉዳይ አጋሪ ይሆናል። ኮንፈረንሶች ይካሄዳሉ፣ በዓለም በሙስሊሙ ዓለም በአረቡ ዓለም ብቻ አይደለም ያለህን እስልምና ያለህን ክብር ይዘ አጀንዳን ይደፍ ውለት አለበህ ብለህ ታቀርብበታለህ። ይሄ ነው ያበረከትኩት። ግድ ለዚህ ነው ጠንካራ መጅስ ምን ይሻለን የምንለው። ስለዚህ አንድ ጠንካራ መጅስ በመሰረት ጠንካራ ቻምበር ኦፍ ኮመርስ በመሰረት ጠንካራ ኤምባሲዎች አረበኛ የሚናገሩ ስታፎች ነበደብ ይሄን ሰው ስታረክ ኢትዮጵያ ውነት የጀነት ሀገር ትሆናለች። ስራ አጥነት አንድ ምሳሌ ልስጥህ። እዚህ ሳውዲ ውስጥ አንድ ነጥብ 8 ሚሊዮን ፊሊፒንስ አለ። በየሐኪም ቤቱ ብትሄድ ፊሊፒኖች ታገኘ። ሐኪሞች፣ ድርሰቶች፣ ነርሶች በሙሉ አገራቸው ፊሊፒን ወይ ማኔላ። ጠዋት ብትወጣ ባህር ኃይል ይመስላሉ፣ ነጭ ጋውናቸው ለብሰው ሲሰለጥኑ። እኔ ለምን ማሰልጠኛ ጣቢያ አላቋቁምም? ኢትዮጵያ ውስጥ ምንድን ነው ችግሩ? ማሰልጠኛ ጣቢያ እኮ ባቋቁም አንድ በሞግዚት ደረጃ በዘመናዊ የተሰለጠኑ የቤት ሞግዚቶች ህጻናቶች የሚያሳድጉ ቋንቋ ቢችሉ ሞግዚቶች መፍጠር ትችላለህ። በወንድ ደረጃ ሹፌሮች፣ ሌበሮች፣ ፎርማን፣ ይሄ እንትን አናጺ፣ ግንበኛ ያኔ ሰለጠነ ታዘጋጃለህ። ምክንያቱም ግንባታ አለ እዚህ። ሌበር ብቻ አይደለም ያኔ ሰለጠነ ታዘጋጃለህ። ስለዚህ የሰለጠነ ኃይል ታዘጋጃለህ ማለት ነው። ማርኬቱ እዚህ ክፍት ነው። በሚጠይቅ ጊዜ አስተያየት ያኔ ሰለጠነ ነው በቀረ ምንም የማያውቅ የማይችል ማብሪያት ብሬስ ስትባል ጣቷን ጉድጓድ ውስጥ ፍላሽ ውስጥ ምንት ይሄ ምን ይጠቀማሉ? አስተናጋጁም እኮ አይችልም። ስለዚህ ያንን ስራ መፍጠር እንችላለን። በዚያ የተነሳ ስራ አጥነት እንትቀርፋለህ ማለት ነው። ያንን ማሰልጠኛ ለማቋቋም አላህ ያሰይ እስላሚክ ባንክ መስጊድ አይደለም የሚሰራው እስላሚክ ባንክ ማሰልጠኛ ጣቢያዎች፣ ክሊኒኮች፣ ትምህርት ቤቶችን የሚሰራው እኔ ዶክተር መሐመድ አሊ ፕሬዝዳንት የነበሩት ሁለት ሶስት ጊዜ አነጋግራቸው አለሁ። ከአሁን በፊት እኛ እስካሁን ድረስ በሰላሳ አምስት ዓመት ጉዟችን 60 ቢሊዮን ዶላር ነው ወጪ አደረግ ነው አሉ። ለአፍሪካ ኢትዮጵያ የተጠቀመችው 16 ሚሊዮን ብቻ ነው ቢሊዮን ነው እነሱ ለምን ስላቸው፣ የተጠና ፕሮጀክት ሊቀርብልን አልቻለም። እጅ ኢትዮጵያ በስልምና ከከፈለችው መስዋዕትነት ካለባት ሁኔታ ቢጠይቁን ፕሮጀክት ቢያቀርቡ እንዲምንልበት ምክንያት የለም አለ። እንግዲህ የኮይት ፈንድ ድርጅት አለ፣ የኳተር ፈንድ ድርጅት አለ። ስለዚህ ንግድ ፍላጎት አላቸው ማለት ነው። ይሄ ህዝብ ለዚ የንግድ ግንኙነቱን የጥንቱን ተሐድሶ አድርገዝታ በቃ ምርቱ በምን አይነት ሁኔታ ይሁን ምክንያቱም የታሸገ ምግብ እኔ ሰላምታ አሁን ለምሳሌ አታክልትና ፍራፍሬ ከሞሮኮ ከግብፅ ይመጣው በራቀ ቁጥር ኢንሹራንሱ እየጨመረ ይመጣል። ማጓጓዣው ወጪ አለባቸው በጊዜው የማይደርስላቸው ይሄን ለማለት የሁለት ሰዓት ከአርባ አምስት ደቂቃ በረራ እዚህ ጎሳ ብለህ ስጋውን በተመለከተ የኡምራም የሀጁን ፕሮግራም አሁን ሰፊ ነው። ዓመት ሙሉ አይቋረጥም። ከብቱ ማድለቢያ በግ ማድለብ ለምን አልችልም? ደብረ ብርሃን እንዲሁ ላይ ነው እንደመሬቱ በጎች እኮ አሉ። አንተ ከንካል በየአራት ወሩ የሚደርስ አንቶ የተባለ በግ ምግብ አምርት ትችላለህ። ይህን መስራት አልቻልንም። ስለዚህ እኛ ከሀገራችን መንግስት አሁን ካለው እንግዲህ ይሄ አለም በአንድ ወደ አንድ መንደር በተቀየረችበት ሰዓት ላይ ምክንያቱም በኋላ ቀርነቱም በድህነቱም ሙስሊሙም እየተጎዳ ነው፣ ሙስሊም ተብለው የጋራ ችግር ነው። ይሄን የጋራ ችግር ለመቅረፍ ምን ማድረግ አለብን? ኑሯችን፣ ሁሉም በየ ቤተክርስቲያን ያለው በቤተክርስቲያን ያብለክ፣ መስጊድ ያለው በመስጊድ ሄድ፣ የሌለውም በየዳንኳ እንደፈለገ። በልማት ደረጃ ግን የጋራ አቋም ሊሆን ይችላል የጋራ አቋም ነው መውሰድ የምንችለው። ይሄንን አድርገን ስናበቃ ተሐድሶ አድርገን ተሐድሶ ሙስና መዋጋት ምናምን የሚለው ብቻ ሳይሆን የሀገራችን ችግር የት ላይ ነው? ምንድን ነው? ማፈቴው ልክ ጆሮ የት ነው የባለው? እንደዚህ ከሚል እንደዚህ ዙሮ በዚህ ይፈልጋል እዚህ በቅርብ ያለህ ማርኬት እያለህ? ታሪክ እያለ ለሕዝብ ግንኙነት እያለህ ለምን ወደዛ እንጠቀም የንግድ ግንኙነቱ እያለ ያንን ማዘጋጀቱ በጣም ሲሚል ተፈጥሯለን ዝናቡም ሐይቁም ውሃውም ወንዙም ይደገሰናል። በፈለግነው አይነት የፈለገው ማምረት እንችላለን። ያን አርገን ስናበቃ ህገወጥ ፍርሰት ፍልሰት በተለይ ይሄ አገሩን ትቶ የሚኮበልለው ይኮበልለው ሴቱ ሆነ ወንድ ባህር ውስጥ እየገባ የሚሰምተው። ይሄ ሁሉ መቅረፍ ባጭር እንችላለን። እዚ እዚህ ላይ እንግዲህ የሚዲያው ስራ ከፍተኛ መሆን አለበት። ናሽናሊቲ ኢትዮጵያን ትክክለኛ ከኢትዮጵያ ጋር ማዛመድ ማስተዋወቅ፣ ይሄ ከፍተኛ ስራ ይጠይቃል። ስለዚህ እኔ ዘፈን በከማ ያቀርብልኝ ዋጋ የለውም። ድራማ ቢያቀርብልኝ ናሽናሊቲ ኢትዮጵያ ትክክለኛን ገጽታ ማሳወቅ ማስተማር፣ አረብኛ ታቃለን። ቱርክና ቱርክ 24 ሰዓት የሚሰማ አረብኛችን እንዳለ የሚሰራ ቻናል ሀያ አራት ሰዓት በአረበኛ ቋንቋ ፈረንሳይ አለ፣ አረበኛ ቋንቋ ሀያ አራት ሰዓት ይሰራል። የረሻላቸው አረብ ነው እኮ አይደለም? አረብ ነው እኮ አይደለም? ቢዝነስ ጋር አያያዙት፣ ቢዝነስ ጋር አያያዙት። ስለዚህ ቱርኮች የእነሱ ፊልም ወደ አረበኛ፣ ድሮ አረቡ ዓለም የሚጠቀመው እዚህ ገልፎች አካባቢ ላይ የግብፅና የሱሪያ ፊልም ነበር። አሁን የቱርክ ፊልም ማርኬቱን ይዞታል፣ ተቆጣጥሮታል። ሊባኖስ ይተረጎማል። አገራችንም ገብቷል። በአጋጣሚ ቃና ምን ባለው አሁን እንግዲህ የቱርክ ፊልም እናያዘው። ቱርኮች በአመት እስከ 160 ቢሊዮን ዶላር ያገኛሉ በፊልም ብቻ። አይ ቱርክ ከኋላ ቀርነት ወደ በለጸገች ሀገር ሄደች። ቱርክ ዛሬ ከብድር ነፃ ሆና ማበድር ጀምራለች። አይ ምናልባት የፖለቲካ እንኳ ቀውስ ቢኖር ግን ኢኮኖሚያቸው፣ በአጋጣሚ አንድ ስታቲክስ የነሱን ሳይ የነፍስ ወከፍ ገቢ ከ2000 ወደ 10000 ዶላር ገብቷል አድርጓል ስራጥነትን በአንድ አመት ብቻ ስድስት ሚሊዮን ስራጥነትን ነው የቀረፉት። ስለዚህ እኔ ምን ማቅረፍበት ምክንያት ከዛ ለምን ምሳሌ ነው ቱርኮች ቱርኮች ቋራ ቡኖ አይደለም ምስሊም ናቸው። አው አረብ ግን አይደለም እኛ ግን፣ ይሄ ሁሉ ግንኙነቴን ወስጀ ለምን አልጠቀምበትም ነው አይ ሸኸና ከአሁንም ሰዓት አለቀ የሚለው በጣም እየቀፈፈኝና እየከበደኝ ነው የምለው፣ ግን ግድ ስለሆነ ነው የማስቆሙት። የኢትዮ አረብ ህዝብ ለህዝብ ግንኙነታችን ሁለተኛውን ክፍል ምን ነበረ፣ አሁን ስ ያለው ሁኔታ በምን መልኩ ነው ያለው ስለሚለው የንግድ ግንኙነት እያየን ነበረ የቆየ ነው። ኢንሻአላሁ አዘ ወጀል አላለቀም። የወትሮውን የምናነሳበት ምክንያት ተሀድሶ አድርገን እንደ አዲስ የወትሮቹ ሰዎች ይጠቀሙበት የነበረውን አካሄድ እኛም የምንጠቀምበት አብረን እንደግ አብረን እንበልጽግና ኢትዮጵያን ወደ ነበረችበት መልሳት ከዚያም እናሳድጋት ነው መልእክቱ። ይሄ የጋራ ጥቅም ነው የሚሆነው ካልሆነ ግን የጋራ ጉዳት ነው የሚሆነው።